በእንተ ልደታ ለማርያም ዩ ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም እንኳን ለአምላክን ለወለደች ለመቤታችን ለቅድስት ድንግል ማርያም በዓለ ልደት በሰላም በፍቅር በምሕረቱና በቸርነቱ ለዛሬዋ ቀን ለዚህ ሰዓት ለስ ደቂቃ ላደረሰን ለሀያሉ ልዑል እግዚአብሔር ክብር ምስጋና ሁሉ ለእርሱ ይሁን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም፣ ግንቦት አንድ የነቢያት ተስፋ ህይወተ አዳም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ቅድስት ድንግል ማርያም በዚህች ዕለት ተወለደች። የክብርት እመቤታችን ልደት ለሰማያዊያን መላእክትና ለአዳም ልጆች ሁሉ ታላቅ ደስታ ሲሆን ሰይጣንን ደግሞ በተቃራኒው ልደቷ በእጅጉ አስከፍቶታል፣ አናዶታል። በጸሎታቸው ኃይል የአርያም ስንዴ ከሰማይ እያወረዱ ልጆቻቸውን ይመግቡ የነበሩ፣ ቅዳሴ ሲቀድሱ ክንድ ከስንዝር ከመሬት ከፍ ብለው ይታዩ የነበሩ፣ በእመቤታችን አብሳሪነት የተወለዱና ከህፃንነታቸው ጀምሮ እንደ እመቤታችን በቤተ መቅደስ ቅዱሳን መላእክት ሰማያዊ ህብስት እየመገቡ ያሳደጓቸው፣ ዳግመኛም በጸሎታቸው ኃይል ተራራን ያፈለሱት ወይም ያንቀሳቀሱት ታላቁ ጻድቅ አቡነ እንድሪያስ ልደታቸው ነው። ልደታቸው ከመቤታችን ከቅድስት ድንግል ማርያም ልደት ጋራ የተባበረላቸው ናቸው። ሀብተ ንብረትና ጸጋ ግዚአብሔር ከሞላቸው ደጋግ ወላጆቻቸው ከዘ አማኑኤልና ከዓመተ መንፈስ ቅዱስ ግንቦት አንድ ቀን በ1235 ዓመተ ምሕረት በእመቤታችን አብሳሪነት ተወለዱ። የልደታቸውም ነገር ድንቅ ነው። ወላጆቻቸው ልጅ አልነበራቸውምና ብዙ መሐለና ጸሎት እያቀረቡ ልጅ ከሰጠህን አንተን እንዲያገለግል ብጻት አድርገን ለቤትህን እንሰጣለን ብለው ለእግዚአብሔር ተሳሉ። ከዕለታት በአንደኛው ቀን እንደ ልማዳቸው ከእመቤታችን ቤተ ክርስቲያን ውስጥ ገብተው በሌሊት ሲጸልዩ እመቤታችን ተገልጣላቸው ከአብራካችሁ የተመረጠ ሕፃን በመንፈሳዊ ትምህርቱና ስብከቱ ታላቅ በገድሉና በቃል ኪዳኑ የጸና ለብዙዎች አባት የሚሆን በልደቴ ቀን የሚወለድ ታላቅ ልጅ እግዚአብሔር ሰጥቷችኋል ብላ አበሰረቻቸው። በእመቤታችን ብስራተ መሰረት ጻድቁን በተወለዱ ለት ታላላቅ ታምራት ተደርገው ስለታዩ በቦታው የነበሩ ሰዎች እጹብ እጹብ ብለው አድንቀዋል። የአቡነ እንድርያስ ረድኤት በረከታቸው ይደርብን በጾነታቸውም ይማረን አሜን። ዳግመኛም በዚህች ዕለት አርሲ ፈንታሌ የተራራ ላይ ሰሬቲ ለምትባል ጠንቋይ እየተላላኩ ህዝቡን የሚያስቱና የሚያሰቃዩ አራት መቶ ሰባ ሺ ሶስት መቶ አጋንንትን በጾለታቸው እሳት ከሰማይ አውርደው ያቃጠሏቸው የመሀገሉ አቡነ ቀውስጦስ ልደታቸው ነው። እርሳቸውም ልደታቸውና አረፍታቸው ከመቤታችን ልደትና እረፍት ጋራ የተባበረላቸው ታላቅ አባት ናቸው። አቡነ ቀውስጦስ የአቡነ ተክለ ሃይማኖት የቅርብ ዘመድ ናቸው። የአቡነ ተክለ ሃይማኖት እናት እግዚኦ ሃሪያና የአቡነ ቀውስጦስ እናት አቡነ ጽዮን ታላቅና ታናሽ ናቸው። እግዚኦ ሃሪያ እና የአቡነ ቀውስጦስ እናት እብነ ጽዮን ታላቅና ታናሽ ናቸው። በአባቷም በኩል ወረደ ምህረተ ዘካርያስን ወለደ። ዘካርያስም የነ አቡነ ተክለ ሃይማኖት አባት የሆኑ ስድስት ወንድማማቾች ልጆችን ወለደ። እነርሱም እንድርያስ፣ አርኪሌዲስ፣ ዘራ አብርሃም፣ ዘራ ዮሃንስ ወይም ጸጋ ዘአብ፣ ቄሲስ ዮሐንስና ቄሲስ ዮናስ ናቸው። እንድርያስም ሳሙኤል ዘወገግን ወለደ። አርኬሌዴስም ህፃን መዋን ወለደ። ዘራ አብርሃምም ታላቁን አኖሪዮስን ወለደ። ዘራ ዮሐንስ ወይም ጸጋ ዘአብም ተክለ ሃይማኖትን ወለደ። ቄሲስ ዮሐንስም ዜና ማርቆስን ወለደ። ቄሲስ ዮናስ ደግሞ የፈጠጋሩን ማቲያሱንና ገላውዲዮስን ወለዳቸው። ገላውዲዮስም የመሃገሉን ቀውስጦስን ወለደ። አቡነ ቅውስጦስ አቡነ ተክለ ሃይማኖት ከሾማቸው ከአስራ ሁለቱ ኖብር እድ ውስጥ አንዱ ሲሆኑ ደብረ ሊባኖስንም የሚያጥኑበትም ወር በመጋቢት ወር ነበር። ህዝቡ አጥብቆ የሚወዳቸውና የሚያከብራቸው አባት ናቸው። ግብፃዊው አቡነ ያዕቆብ ከግብፅ ወደ ኢትዮጵያ መጥተው የደብረ ሊባኖሱን እጭጌ አቡነ ፊሊጶስን አስጠርተው ለስብከተ ወንጌል መስፋፋት ኢትዮጵያ በአንድ ጳጳስ መወሰን የለባትም፣ ስለዚህ አስራ ሁለት አበው መርጠን ክርስትና ይስፋፋ ብለው ባቀረቡት ሀሳብ መሰረት አቡነ ፊልጶስ ዘደብረ ሊባኖስ ኤጲስ ቆጶስ፣ አቡነ አናሪዎስ ዘሞረት፣ አቡነ ማትያስ ዘፈጠጋር አቡነ ሳሙኤል ዘወገግ፣ አቡነ አናሬዎስ ዘወረብ፣ አቡነ ታዲዎስ ዘጸላለሽ፣ አቡነ ገብረ ክርስቶስ ዘግድም፣ አቡነ መርቆሪዎስ ዘመረሃ ቤቴ፣ አቡነ አድሃኒ ዘዳሞት፣ አቡነ ቁስጦስ ዘመሃግል፣ አቡነ ኢዮስያስ ዘወጅ አቡነ ዮሴፍ ዘእናርያን አቡነ ዮሴፍ ዘእናርያን መርጠው ሃገረ ስብከት ተሰጥቷቸው ለሃዋርያው ተልእኮ ተሰማሩ። አስራ ሁለቱን ንቡራን እድ ለስብከተ ወንጌል በመለዋ ሀገሪቱ ሲሰማሩ ጻድቁ አቡነ ቁስጦስ አርሲፈንታሌ ተራራ ላይ ስሪቲ ለምትባል ጠንቋይ እየተላላኩ ህዝቡን የሚያስቱና የሚያሰቃዩ አርባ ሰባት ሺ አጋንንትን በጾለታቸው አራት መቶ ሰባ ሺ ሦስት መቶ አጋንንትን በጾለታቸው እሳት ከሰማይ አወርደው ተራራውን ደምስሰው አጋንንቱን ያቃጠሉ ታላቅ አባት ናቸው። የታናሽ ወንድማቸው የአፄ ይኩኑ አምላክ ልጅ አጼ አምደ ጽዮን በክብሆች ምክር የአባቱን እቁባት በማግባቱ አቡነ ቆስጦስ እንደ መጥምቁ ዮሐንስ ሄደው ንጉሱን ስለ ገሰጹት በጉዞት ወስዶ ጎናቸውን በጦር ወቅቶ ገድሏቸዋል። ጻድቁ ልደታቸውም ሆነ እረፍታቸው ከመቤታችን ልደትና እረፍት ጋር የተባበረላቸው ናቸው። ግንቦት አንድ ቀን ተወልደው ጥር ሀያ አንድ ቀን አርፈዋል። የአቡነ ቁስጦስ እረዴት በረከታቸው ይደርብን፣ በጸሎታቸውም ይማረን፣ አሜን። ልደታ ለግስትነ ማርያም ድንግል ወላዲተ አምላክ። ጴጥሪቃ እና ቴክታ የሚባሉ ደጋግ ሰዎች በኢየሩሳሌም በአንድነት ተጋብተው ይኖሩ ነበር። እነርሱም በእግዚአብሔር የሚያምኑ የተወደዱ ጻርቃን ሰዎች ነበሩ። እነዚህም ሰዎች በእግዚአብሔርም በሰውም ዘንድ የተመሰከረላቸው ባለጸጋዎች ነበሩ። ነገር ግን መካን ስለነበሩ የሚወርሳቸው ልጅ አልነበራቸውም። አንድ ቀን ጴጥሪቃ ቴክታን እንዲህ አላት። እህቴ ሆይ ይህንን ሁሉ የሰበሰብነውን ገንዘባችንን ምን እናደርገዋለን? ልጅ የለን የሚወርሰን፣ አንቺም መካን ነሽ፣ እኔም ከአንቺ በቀር ሌላ ሴት አላውቅም አላት። እርሷም ወንድሜ ሆይ አምላክ ስራ የለን የልጅ ቢነሳኝ አንተም እንደን የሆነ ትቀራለህን ከሌላ ደርሰው ውለድ እንጂ ብላ ብታሰናብተው እንደዚህ ያለ ነገር እስ እንኳን ላደርገው በልቦና የም እንዳላስበው አምላክ እስራኤል ያውቃል፣ አላት። እርሷም አምላክ እስራኤል የሚያደርገውን የሚያውቅ የለም። ትላንትና ማታ በህልሜ ነጭ ጥጃ ከማሐፀኔ ስትወጣ፣ ያችም ነጭ ጥጃ ሌላ ነጭ ጥጃ ስትወልድ፣ እንዲሁ እስከ ሰባት ትውልድ ሲዋለድ፣ ሰባተኛ የቱ ጨረቃን ስትወልድ፣ ጨረቃዋም ፀሐይን ስትወልዳ አየሁ፣ አለችው። እርሱም በጠዋት ከህልም ፈቺው ዘንድ ሄዶ የነገረችውን ሁሉ ነገረው። ያም ህልም ፈቺ እግዚአብሔር በምህረቱ አይቷችኋል፣ በሰሃሉ መግቧችኋል። ሰባት እንስት ጥጅዎች መውለዳችሁ፣ ሰባት ሴት ልጆችና የልጅ ልጆች ትወልዳላችሁ። ከቤታችሁ ሰባተኛ የቱ ጨረቃ መውለዷ፣ ከሰው የበለጠች ከመላእክትም የከበረች ደግ ፍጥረት ትወልዳላችሁ። የፀሐይ ነገር ግን አልታወቀኝም አለው። እርሱም የነገረውን ሁሉ ሄዶ ለሚስቱ ነገራት። እርሷም እንጃ አምላክ እስራኤል የሚያደርገውን ማን ያውቃል ብላ ዝም አለች። ከዚያም ጸንሳ ሴት ልጅ ወለደች ስሟንም ሄመን ብለው አወጡላት። ሄመንም አድጋ ለአካለ መጠን ስትደርስ ባል አጋብተዋት ሴት ልጅ ወለደች። በስምንተኛ ቀኗም ድርዲ ብለው ስም አወጡላት። ዴርዲም አድጋ እንዲሁ ሴት ወለደችና ቶና አለቻት። ቶናም እንዲሁ ሴት ልጅ ወለደችና ሲካር አለቻት። ሲካርም እንዲሁ ሴት ልጅ ወልዳ ሲቲና አለቻት። ሲቲናም እንዲሁ ሴት ልጅ ወልዳ ሄርሜላ አለቻት። ሄርሜላም እንዲሁ ሴት ልጅ ወልዳ ንጽሕት፣ ቅድስት፣ ክብርት የምትሆን እመቤታችንን የወለደቻትን ቅድስት ሀናንን ወለደች። ይህችም ቅድስት ሃና በስርዓት አድጋ ለአእምሮ ስትበቃና አካለ መጠን ስትደርስ ከቤተ መንግስት ወገን ከነ ቅዱስ ዳዊት ወገን ከሆነው ከቅዱስ እያቄም ጋር አጋቧት። እነዚህ ቅዱሳን እያቄምና ሃና በአንድነት ተጋብተው ሲኖሩ ልጅ አጡ። እነርሱም እጅግ ደጋግ ሰዎች ነበሩ። አንድ ልጅስ እንኳን ስላልነበራቸው እጅግ ያዝኑ ነበር። ወደ ቤተ መቅደስ እየሄዱ እግዚአብሔር ልጅ ይሰጣቸው ዘንድ አጥብቀው ይለምኑት ነበር። መብአ ይዘው ለሊቀ ካህኑ ሲሰጡ ሲሰጡት ሊቀ ካህኑም እንኳን ሳይቀር እግዚአብሔር ብዙ ተባዙ ያለውን ሕግ በእናንተ ላይ እንዳይፈጸም አድርጎ ልጅ የከለከላችሁ ኃጢአተኛ ብትሆኑ ነውና መብአችሁን አልቀበልም ብሎ በእጅጉ አሳዝኗቸዋል። በሊቀ ካህኑ እያዘኑና እየተከዙ ሲመለሱ ከድካማቸው ያርፉም ዘንድ ዛፍ ስር ተቀምጠው ሳለ እርግቦች ጫጩቶቻቸውን ሲያጫወቱ ተመለከቱ። ለእነዚህ ወፎች እንኳ ልጆችን የሰጠ አምላኬ ለእኛስ መቼ ይሆን ልጅ የምትሰጠን ብለው እጅግ አምርረው አለቀሱ። ቅዱስ ኢያቄምና ቅድስት ሐና ሲያዝኑ ሲጸልዩ ውለው ከዘካርያስ ከሊቀ ካህናቱ ሄደው አቤቱ ጌታችን ሆይ፣ ወደ ልጅ ብን ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን። ሴትም ልጅ ብንወልድ ውሃ ቀርታ፣ ሞሰብ ወርቅ ሰፍታ፣ መጋረጃ ፈትላ፣ ካህናትን አገልግላ እንድትኖር እንሰጣለን፣ ብለው ስዕለት ገቡ። ዘካርያስም እግዚአብሔር ጸሎታችሁን ይስማችሁ ስዕለታችሁን ይቀበላችሁ የልቦናችሁን ሐሳብ ይፈጽምላችሁ ብሎ አሳረገላቸው። ከዚያም በኋላ ቅድስት ሃናና ቅዱስ እያቄም ዕለቱን ራይ አይተው ነገር አግኝተው አደሩ። ራዩስ እንዴት ነው ቢሉ እያቄም ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ አላት። ወፍ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነጭ ኢየሱስ ክርስቶስ ነው ነጭነቱ ንጹህ ባህሪው ነው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን ወይም የሰውን ባህሪ ባህሪ እንዳደረገው እወቅ ሲለው ሰባቱ ሰማያት የተባሉ የጌታችን ልዩ ልዩ ባህሪው፣ ምዕላቱ፣ ስፋቱ፣ ርቀቱ፣ ልዕልናው ናቸው። ቅድስት ሐናም ለእኔም ደግሞ አየሁ እንጂ አለችው። ምናየሽ ቢላት፣ ነጭ እርግብ መታ በራሴ ላይ ወርዳ በጆሮዬ ገብታ በማሕፀን የስትተኛ አየሁ አለችው። እርግብ የተባለች እመቤታችን ድንግል ማርያም ናት። ነጭነቱ ንጽህናዋ ቅድስነዋ ድንግልነዋ ነው። ነጭ ርግመታ በራሴ ላይ ተቀምጣ ከራሴ ወርዳ በጆሮ የገብታ በማሐፀን የስትተኛ የው ማለቷ ብስራተ ገብርኤልን በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችንን መጸነሷን ነው። ይህንኑም ራይ የአዩት ሐምሌ ሰላሳ ዕለት ነው። እነርሱም እንዲህ ያለ ራይ ካየን ነገር ካየን ነገረ ካገኘን ብለው ዕለቱን በሩካቤ ስጋ አልተገናኙም። ይልቁንም ፈቃደ እግዚአብሔር ቢሆን ብለው አዳምንና ሔዋንን ብዙ ተባዙ ምድርን ሙሏት ብሎ ያበሰረ አምላክ ለእኛስ ይልክልን የለምን ብለው ዕለቱን አልጋ ምንጣፍ ለይተው እስከ ሰባት ቀን ድረስ ለየብቻቸው ሰነበቱ። ነሐሴ በበዓተ በሰባተኛው ቀን ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ተወልዳላችሁና ዛሬ በሩካቤ ስጋ ተገናኙ ብሏቸዋል ጌታ ብሎ መልአኩ ለሃና ነገራት። በፍቃድ እግዚአብሔር በብስራተ መልአክ እመቤታችን እግስትነ ማርያም ተጸነሰች። እግዚአብሔር አምላክ አብርሃምና ሳራን የተመለከተ አምላክ በኢያቄምና ሃና አማካኝነት ለዓለም ድህነት ምክንያት የሆነችውንና ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር የነበረች የተነገረላት ትንቢት ሊፈጸም የአባቴ እናቷ የቅድመ አያቶቿ ራዕይ ሊተረጎም ጌታ የፈቀደበት ጊዜ ሲደርስ እመቤታችን እግዝእትነ ማርያም እሁድ ዕለት ነሐሴ ሰባት ቀን በ16 ዓመተ ዓለም ተጸነሰች። እመቤታችን ከተጸነሰች በኋላ አይሁድ ቀንተው ተነሱባቸው። ቅናቱ እንዴት ነው ቢሉ፣ ሳሚናስ የሚባል የጦሊቅ ልጅ ከኤዶቅ ከአጎቱ ቤት ሄዶ ሞተ። እነርሱም እንቀብራለን ብለው በአልጋ ይዘው ሲሄዱ ከመንገድ አሳረፉት። ቅድስት ሐናም የአጎቷ ልጅ ነበርና ለማልቀስ ብትደርስ ዘመዶቿ ሁሉ ተሰብስበው ሲላቀሱ ቆዩት። እርሷም አብራ እየዞረች ስታለቅስ ጥለዋ ቢያርፍበት መግነዝ ፍቱልኝ ሳይል ብድግ ብሎ ተነስቶ ስብሐት ለኪ ማርያም እመ ፀሐየ ጽድቅ ለአብ ሙሽራው ለወልድ ወላዲቱ ለመንፈስ ቅዱስ ፀረሃ ቤቱ ተፈሳሂ ደስ ሲበልሽ ብሎ ሰገደላት። አይሁድም ይህ ታምር ሲደረግ ከዚያ ነበሩና፣ ምን ነው ሳሚናስ፣ ምን አየህ? ምን ትላለህ ቢሉት፣ እርሱም ከዚች ከሃና ማህፀን የምትወለደው ሕፃን ሰማይን ምድርን አየርን የፈጠረ አምላክን ትወልዳለች እያሉ መላእክት ሁሉ ሲያመሰግኗት ሰማሁ አላቸው። ዳግመኛም እኔንም ያነሳችኝ የፈወሰችኝ ያዳነችኝ እርሷ ናት አላቸው። አይሁድም በልቶ ሰማንህ ብለው ቅናት ጀመሩ። ቅድስት ሀና በእርጅናዋ ጊዜ መጸነሷን የተመለከቱ ዘመዶቿና የአገሯ ሰዎች ተገርመው እየመጡ ይጠይቋት ነበር። እመቤታችን ማርያም እመቤታችንን ማርያም በፀንስ እያለች ብዙ እመቤታችን ማርያም በጽንስ እያለች ብዙ ታምራት አድርጋለች። ከነዚህም መካከል አይነ ስውር የነበረችው የአርሳባን ልጅ ወደ ሀና መታ። እውነትም ሀና መጸነሷን ለማረጋገጥ ሆዷን ዳሰሰቻት። እርሷም ሳታስበው አይኗ ስትነካ አይኗ በራላት። መቤታችንም በተጸነሰች በዘጠኝ ወር ከአምስት ቀን የግንቦት መባቻ ዕለት ግንቦት አንድ ቀን ተወለደች። ኢትዮጵያውያን ሊቃውንት አባ ጽጌ ድንግል፣ አባ ገብረ ማርያም ዘደብረሃንታ በመሀለተ ጽጌ የነገረ ማርያም መጽሐፋቸው ላይ እንደጠቀሱት የክብርት መቤታችን ልደት ለሰማያውያን መላእክትና ለደቂቅ አዳም ደስታ ሲሆን፣ አካላዊ ቃል ክርስቶስ ከእርሷ ተወልዶ ዲያብሎስ 5500 ዘመን በሲኦል ያኖራቸውን ነፍሳት ወደ ገነት የሚያስገባቸው ነውና፣ ሰይጣን በተቃራኒው ልደቷ እንዳላስደሰተው ሲገልጹ በልሶች ወይም እያቄምና ሀና ቡቃያ አንቺን አንቺን ባስገኙሽ ጊዜ ምድር ደስ አላት፣ ሰማይም ደስ አለው። ጓደኛ ወይም ምሳሌ የሌለሽ የድህነት ምልክት ማርያም መልአከ ሞት እስከፈራና ሰይጣንም እስከደነገጠ ድረስ የምወልድሽ ዜና እስከ ሲወል ድረስ በሲወል ተሰማ፣ በማለት አስተምረዋል። ክብርት እናቱን እናት አድርጎ ለሰጠን ለመድኃኔ ዓለም ክርስቶስ ክብርና ምስጋና ይግበው። በቃል ኪዳኗ በምልጃዋ ይማረን። በምልጃዋ ጥላ ስርም የተጠለን የተዋሃዶ ልጆችን ሁላችንም እንኳን አደረሳችሁ አደረሰን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር ይቆየን፣ አሜን። አኑሮኛ ልቸርነት ልክ የሌለው ደግነትህ እንዳንተ አይነት ከት ይገኛል ሁሉም ነገር ትዝ ይለኛል። ሁሉም ነገር ትዝ ይለኛል። አኖረኝ ልቸርነትህ ልክ የሌለው ደግነትህ እንዳንተ አይነት ከት ይገኛል ሁሉም ነገር ትዝ ይለኛል። ሁሉም ነገር ትዝ ይለኛል። ያቺ ፈዋሽ አደኝች ዛሬም ለእኔ ተዘርግታ ባጢያት ርቄን እንዳልኮት አስረህኛል በውለታ ደግሞ ሲወት ምርጫ ቢሆን ካንተ ወዲያ ማን ይክዳል? አባቴ ፍቅር ኮ ጌታዬ ፍቅር ኮ ዓለምን ያስነቃል።